ሰላም ሰላም፣ እንዴት አደራችሁ? የመልካም ሰው ቤተሰቦች፣ ዛሬ በጠዋት መጥቻለሁ። እኛ ጋር ሲክስ ኦክላክ ነው፣ ሲክስ ኤ ም ጠዋት አንድ ቦታ እሄዳለሁ። በዚህ ጨለማየት ነው የምትሄጂው በጠዋቱ? ትላችሁ ትጠይቃላችሁ። እማሳያችሁ ይሆናል። እስ ቬሪ ኢምፖርታንት ስለሆነ በጠዋት ነው የወጣሁ ያለሁት። የት ነው የምሄደው፣ ምንድን ነው የማደርገው በዚህ ጠዋት የሚለውን አብረን የምናየው የምና ይሆናል እንግዲህ መልካም ሰው ቲዩብን ላይክ ሸር ሰብስክራይብ አድርጉ። ቤተሰቦቻችን እንወዳችኋለን። አብራችሁን ቆዩ። እንግዲህ እንደምታዩት አሁን እንግዲህ ሲክስ ተርቲ ሆነ፣ ጠዋት ጨለማ ነው። ምን አይነት ኢምፖርታንት ነገር ቢገጥምሽ ነው በዚህ ሌሊት የወጣሽው ብላችሁ ጠይቃላችሁ። እንግዲህ መልሱን አብረን የምናየው ይሆናል። አብራችሁ ቆዩ። እንግዲህ የተወደዳችሁ የት ነው የሚሄደው እያልኳችሁ ነበር፣ ደርሻለሁ። ዛሬ እንግዲህ በታዋቂዋና በደግነቷ በሩርነቷ የምናቃት ወይዘሮ ትግስት ፈረደ ቤት እገኛለሁ ወይም ቲጂ ሁማኒታሪያን ኤድ መስራች ነች። ይቺ ባለሀብት እንግዲህ እንደሚታወቀው በጣም በብዙ ደግነት የምናውቃት ናት። ሰዎች በተጎዱ ጊዜ ፈጥና የምትደርስ በብዙ ቸርነቷ እናውቃታለን። ስለዚህ ሰሞኑን ደግሞ እንግዲህ በኢቢኤስ ቀርባ አንድ እህታችን ብርቱካን በደረሰባት አሰቃቂ ሁኔታ ታሪኳን ነግራናለች። ስለዚህ ሁሉም ሰው በዛ ልቡ ተሰብሯል። በዛ ሀሳብ ደግሞ ቀድማ ደግሞ ሀሳቧን በሶሻል ሚዲያ አጋርታ ስላየሁ ዛሬ በጠዋት እሷ ቤት ተገኝቻለሁ። ቆይታችን ተከታተሉ። ሰላም እንዴት አደረግሽ? እግዚአብሔር ይመስገን። ወይዘሮ ትግስት እያልኩ ነው ወይስ ቲጂ እያልኩ ልቀጥል? በሁለቱም በሚመች በሁለቱም። እሺ ጤና ያስጥልኝ። ዛሬ በጠዋት ቤትሽ ተገኝቻለሁ። በጣም ቢዚ ነሽ፣ ፍላይት አለብሽ። ከትንሽ ደቂቃ በኋላ ወደ የት እንደምትሄጅ ትነግሪናለሽ። ግን በመጀመሪያ በተጣበበ ሰአት ስለፈቀድሽ እንድመጣ አመሰግንሻለሁ። ወደ የት እንደምትመጅ እስኪ ንገሪ ነው አመሰግናለሁ በእርግጥ አሁን እንግዲህ ሌት እየወንክ ነው በአጋጣሚ ወደ አትላንታ ሄዳለሁ ዲሴምበር ቲጂ ሁማኒቴሪያን ኤድን በአትላንታ ውስጥ ያው ትልቅ ዝግጅት እያደረጉ ነው በጉጉት እየጠበቁ ነው እሑድ የፊታችን እሑድ ማርች 30 ዝግጅት ስላለ ወደዛ ነው ጉዞ እሺ ቲጂ ሁማኒቴሪያን ኤድ እንግዲህ ለብዙዎች እየደረሰ ያለ ትልቅ ፕሮግራም ነው ዛሬ ዋናው እንግዲህ በአጭሩ ነው። ቶሎ ነው ጥያቄ የማቀርብልሽ። አንድ እህታችን በኢቢኤስ አይተናል። እሁድ ዕለት የብዙዎችን ልብ የሰበረ ታሪክ አዳምጠናል አይተናል እና አንችም እንግዲህ ከነዛ ውስጥ ልባቸው ከተሰበሩ ውስጥ አንዷ ሆነሽ አይቻለሁ በሚዲያሽ። እና እዛ ላይ እስኪ መጀመሪያ ስታየው ምን ተሰማሽ? የልጅቷን ታሪክ እንግዲህ። እሷን አይቶ መቼም እኔ አደለሁም። እኔ እንግዲህ እናት ነኝ፣ በዛ ሴት ነኝ። በሰላይ ስራዬም ደግሞ ይሄ ነው እና ለሰዎች ሐዘኔታ ነው፣ ለሰዎች መድረስ ነው እና ያን በማይበት ሰዓት ትንሽ ሰው መሆኔን ጠላሁ። የሰዎች ምን አይነት ልዩነት እንዳለን እጅግ በጣም እናቷ ቢሆንስ በእርግጥ እናት መሆን አያስፈልገውም፣ ሴት ብቻ መሆን በቂ ነው፣ ወይም ሰው መሆን ብቻ በቂ ነው እሷን አይቶ ለማዘን እና ወዲያው እንዳየሁ ስልኳን መፈለግ ነው የጀመርኩት። ምክንያቱም እኔ ተሎ ብዬ አክሽን ላይ ነው የሄደው እና የእሷን ስልክ አፋልጉ ብዬ ነው ወደ ኢትዮጵያ የደወልኩት። ሌላ ነገር መስራት አልቻልኩም። ትናንት ሙሉ ስራዬ እሱን ነበር እና ምንም ሳልቆይ በደቂቃ ውስጥ እንደሰማው ውዝን አይን ግማሽ ሰዓት ውስጥ ፌስቡክ ወዲያውኑ ጻፉኝ፣ ማለት ነው በማህበራዊ እና ያን ከጻፍ በኋላ ሁሉም እየደውሉልኝ ነበር ማለት ከኢትዮጵያም ከዚህም እየደወሉ ይጠይቁኛል። እኔ ምንድን ነው ልጅቱን እንዴት ላድርጋት ነው ማለት ገንዘብ መርዳት አይደለም፣ ሞራሏን እንትን የሚላት ካለችበት እንዴት አድርጌ ልቀይር ነው። አዎ እንዳልሽው በጣም በጣም አሳዛኝ ነው እና እንዳ እኔም በማህበራዊ ገጽሽ ላይ ለእህታችን የተሻለ ሕክምና ለማግኘት የቻልሽውን ሁሉ እንደምትሞክሪ አንብቤ ነበር እና በመጀመሪያ ወዴት ነው እርሷንም ለማምጣት ያሰብሽ? እንዴት ነው ልታ ግ ያሰብሽው ልጅቱ እንግዲህ እዛው ያለች፣ መርዳት ይቻላል፣ ግን እንዳይ አሁን ከምሰማት ትክክለኛ ከተደረገባት ድርጊት አኳያ እንዲሁ በቀላሉ ምድን አይደለችም፣ በሞራልም በጤናዋም። ስለዚህ መምጣት አለባት ብዬ ስለማመን እኔ የመጀመሪያ ምርጫ ወደ አሜሪካ ለማምጣት ነው። ካልሆነ ወደ ተለያየ ቦታ ዶ እናግዝሻለን ያሉኝ ያሉ በሌላ ቦታም ነው ወስዳት፣ እንደዛ እኔ ግን በቅርብ ወደ ዘመታ በትክክለኛ የጤናዋም ሆነ የአእምሮ ትሪትመንት እንድታገኝ ነው ትልቁ እኔ ጥረት የማደርገው፣ እና በጣም ትልቅ ሀሳብ ነው ቲጂዬ። እና በእርግጥ አይነቱ ይለያያል እንጂ ስቃዩ በሀገራችን በየቦታው አለ። ዛሬ ብርቱካን ፊት ለፊት ወጣ የናት እንጂ እጅ በግፍ ህጻናቶች በድሮን ይገደላሉ፣ በግፍ ይቀጠቀጣሉ፣ እናቶች ዛሬም ድረስ ያለቅሳሉ። እና እለት እለት የምንሰማው ነገር እጅግ ልብን ይሰብራል። በዚህ ድርጊት ሁሉም ልቡ እንደተነካ እርግጠኛ ነኝ። እንግዲህ ሁልጊዜ በተናጠል ከሚደረግ ስራ በጋራ ወይም በቅንጅት የሚሰራ ነገር ውጤታማ ይሆናል እና ይህንን በማስፈጸም ረገድ አንቺ የምተጫወቹ ሚና ይኖርሻለ ወይ? ማለት እንግዲህ አሁን ይሄ ነገር በጣም ኢሞሽናል የሚያደርግ ነገር ስለሆነ እንዲሁ አልቅሰን ብቻ ምን ተው አይደለም እና እኔ ምንድነው አሁን እሷን እንግዲህ ካገኘዋት በኋላ መወስዶ አክሽን ምንድነው፣ ከዚህ ለምሳሌ ከስንት ከዛሬ ስንት ዓመት ዓመቱን ባላስታውስም በኢህአዴግ ጊዜ እነ ብርቱካን እነ ሀብታሙ የመጡበት እናውቃለሁ። በጣም በብዙ በጤና ተነግተው በጣም ችግር ላይ ያሉ ብዙ ስንት ነገር አድርገን እንዲመጡ አድርገናል፣ እና ይኸው በጤና ሁን ይኖራሉ ማለት ነው። እና እችን ልጅ መጥተን በመንፈስ በተለያየ ነገር እርዳታ ካላደረግንላት በጣም ከባድ ስለሆነ የማምጣቱ እንትን እኔ ወደ ኋላ ምን አይመስለኝም። በጣም ልክ ነሽ። እንግዲህ ይህ ድርጊት በተለያዩ ቦታዎችና በተለያየ ሁኔታ ሲፈጸም የቆየ ከመሆኑም በላይ አሁንም ያው እህታችን ብርቱካን ወጣ ተናገረች እንጂ ያው ዛሬም ድረስ በርካታ በእገታም ላይ በሰው ቀቃም ላይ ያሉ አሉና ታዲያ እነሱን ለመታደግ ምን ይደረግ፣ ምን እናድርግ ብለሽ ታስቢያለሽ? ይህን እውነት ሰዎች ይህን የሚሰሩ ሰዎች ይህን ጭካኔ የሚሰሩ ሰዎች ፈጣሪ ወደ ሰውነት እንዲቀይራቸው ነው የምመኘው። ምክንያቱም አንድ ሰው ሁለት ሰው ሶስት ሰው የሚያደርገው አይደለም። አሁን ከቁጥር ወደ መንጋ እየተቀየረ ነው፣ ህዝቡ ያለ ብዛቱ ማለት ነው። ጨካኝ የጨካኞች ብዛት ወደ መንጋነት ተቀይሯል። ያንን ለመቀየር እውነት የእያንዳንዳችን አስተዋጽኦ ቢኖረውም፣ ግን የሀገሪቱ መሪ ወይም የሀገር መንግስት የተባለው ግን ይህን ነገር እልባት መስጠት አትሊስት ጨርሶ ባያስቆም እንኳን ግን መቀነስ እንደሚችል ግን እርግጠኛ ነኝ። ከልቡ ቢሰራ እውነት አምኖበት ከሰራ የሀገር መሪ በተለይ በሴቶች እኔ ሴት ሁና ጨካኝ ሁና በተለይ በሀገር መሪነት ሚስት የሚኖሩ ሰዎች ምናምን ሴት ናቸው እንዴት አይሰማቸውም? እቺ ልጅ ወልደን ምናደርሳት ነን እና እንዴት እንደዚህ አይነት ልጆች እየታረዱ እየተደፈሩ ሲኖሩ እንዴት አይምሯቸው ፈቅዶ በጣም ፓርላማ ላይ ቁጭ ብለው መሰብሰብ ሲችሉ እናቶች ያማል ቁጭ ብለው ሂደው ሲዝናኑ ህፃናት እንደዛ ልጆች እያለቁ እና እኔ በእውነት ለነሱም አምሮ እንዲሰጣቸው እግዚአብሔር ነው ምጽል የላቸው ለነሱ እውነት ነው በትክክል ከሀገር መንግስት ጀምሮ እንደዚሁም ምሁራኖች አሉ አባቶቻችን የሃይማኖት አባቶችም ለምንድን ነው ዝምታቸው ብለን የምንጠይቅበት ዘመን ነው ከዚህ የበለጠ ሰቆቃ ምን አለ ሴት ልጅ በዛውም ህፃን ልጅ ነች፣ ሽዝ ያንግ እሷ ብቻ አይደለችም እንዳልኩት፣ እሷ ስለወጣች ነው እንጂ በጣም ብዙዎች አሉ በርካቶች ናቸው። እና ለምንድን ነው ከዚህ የበለጠ እንደ ሀገር ውድቀት በጣም ትልቅ ውድቀት ነው። እና ለምንድን ነው ዝምታቸው? እንደው መልዕክት ብታስተላለፊ እንግዲህ አንዳንዴ ግራ ነው የሚገባ። በእርግጥ አሁን አባቶች አሉ ምሁራን አሉ ከመንግስት ውጭ እነሱ ስለምን ወደፊት እየተጋፈጡ እንዲህ አይነት ነገር እንዲቆም አይጮሁም ለሚለው፣ ምናልባት በእነሱ ቦታ ስላልሆንኩ ትንሽ ይከብደኛል። ምክንያቱም አንዳንዴ መናገርም ኃጢአት እንደሚሆን ስለማቅ ኢብን እኔ እንኳ ምንም ሁማኒታሪያን ብሰራ ለተጎዱ ሰዎች በምጮህ ሰዓት እንደ ፖለቲካ የሚቆጥረው ሰው ይኖራል። ፖለቲካ አይደለም ይሄ ይሄ ሁማኒቲ ነው፣ በቃ የሰው ስለ ሰው የምታስቢው ነገር ነው፣ እና እያንዳንዱ እኔ ሃይማኖት መሪ የሚባል በሃይማኖት ውስጥ ያሉት ምሁራንም የሚደርስባቸው ግፍ ሊኖር ይችላል፣ ግን ዝምታን ባይመርጡ ደስ ይለኛል። ምክንያቱም ሁላችን ዝም ካል ነገ ፋንታው የኛ ነው ማለት ነው። ስለዚህ የእነሱን ፋንታ ነው እየጠበቁ ያሉት የእነሱን ነገ መስዋዕትነት እንደሚከፍሉ የነገ በእኔ ይድረስ እስኪ በእኔ እስከ ነገ ድረስ በእኔ ድረስ እያሉ እየጠበቁ ስለሆነ ማዝ ነው የእነሱን ዝምታም ነው። ግን ለመፍረድ ግን ስቲል ይከብደኛል። ምክንያቱም አንዱ በተናገረ ቁጥር እስር ቤት የሚገባ ከሆነ ልጆችን ማሳደግ ይፈልጋል። ሌላው አንዳንዱ ደግሞ በሴልፊሽነት አለ። ሌላው ደግሞ ፋሚሊ ስለሚያስተዳድር ፋሚሊዎችስ ብታሰር እንደ በሆነ የሚለው ስላለ እንግዲህ አንድ ቀን ሁሉም በአንድነት በቃ የሚልበት ይሄ ነገር ይበቃን የሰው ልጅ ሞት ይበቃን የሰው ልጅ ሰቆቃ ይመቃን የሰው ልጅ ረሀብ የሰው ልጅ በቁም ስቃይ እንደዚህ መሰቃየቱ ይበቃል ብሎ ሁሉም በአንድ ላይ ቢነሳ ምናልባት ያኔ መፍትሄው በቶሎ ይገኛል ብዬ አስባለሁ እውነት ነው። ይህን ነገር ተው ለማለት ሰው መሆን እንዳልሽው በቂ ነው። ሰው ሆኖ መፈጠር ብቻ ይሄ ምንም አይነት ፖለቲካ ነገር የለውም። ሰው ሆነን መፈጠር እንደ ድሮ አንድነታችን፣ ፍቅራችን ነው የሚሻለው እና ተው ብለው ተሰሚነት ያላቸው ሰዎች ቢናገሩ ጥሩ ነው። በቃ ይሄ ሰው መሆን ብቻ በቂ ነው። እና ያለ ማለት ነው እንጂ በማንም መፍረድ አይደለም። እንደው ነገሩን በተለያዩ ድርጅቶችም ሆነ በታዋቂ ሰዎች በመንግስታትም ደረጃ ለማሳወቅ ምን አይነት ኤፈርቶች መደረግ አለበት ያለሽ? እንግዲህ ከዚህ በላይ ማየት ማመን ነው የሚባል ነገር አለ። አንዳንዴ ሰው በወሬ ከሚሰማው ይልቅ በአይንሽ የምታየው ነገር፣ ያ ሰውን ሊቆጠቁጠው ካልቻለ ያን ሰውን የሰውን ልጅ እንዴት ነው አንድ ሰው በአይን ስታየው እና በወሬ ስሰሚው በጣም የተለያየ ነው። እና አሁን ብዙዎቹ በአይናቸው እያዩ ነው፣ ኢትዮጵያ ውስጥ የሚደረገውን ነገር በአይን እየታየ ነው ያለው። ስለዚህ በአይን እያዩ መስማት ካልቻሉ ሪሊ በተለያየ ነገር ተነግሯቸው ይሰማሉ የሚል ነገር የለኝም። ግን አባ በተለይ የሃይማኖት አባቶች ብዙ ሚና ሊጫወቱ ይችላሉ። ዝምታቸው ምክንያቱም ቤተክርስቲያን ወይም የአንድ የቤተክርስቲያን ወይም የሃይማኖት ተቋም ይኖራል ብዬ የምለው ሰው ሲኖር ነው። ሰው ከሌለ የሃይማኖት ተቋም አለ ብዬ አላምን። እና አባቶችም የሚችሉትን ነገር እንዲያደርጉ ነው እኔ የምጠይቀው። ከእግዚአብሔር በታች እነሱ ናቸው ያሉን የእግዚአብሔርን ቃል የሚያስተምሩን። የእግዚአብሔር ቃል ደግሞ እንግዲህ ሰው ሰው መሆን ለእኛ ብሎ ነው ላይክ ዘጠና ዘጠኙን ትቶ አንድ ሊፈልግ መጣ እንደሚል ቃሉ። ከዚህ ውጭ ከአንድ በላይ በጣም ብዙ ሰው እንግዲህ እያለቀ ነው በተለያየ ምክንያት እና ለአባቶች ዝምታው ምንም ለእኛ ምንም ተስፋ ሊሆነን አልቻለም። እና በዚሁ አጋጣሚ እባካችሁ ዝም አትበሉ። ተሰሚነት አላቸው። እኛ ከምንናገር እነሱ አባቶች ቢናገሩ በጣም ትልቅ ለውጥ ይኖራል ብዬ ስላሰብኩ ነው እንግዲህ በዚሁ አጋጣሚ ባለሙያዎቹ ከቲጂ ሁማኒታሪያን ኤድ ጋር እንዲተባበሩ እንድት ጋብዥ ድሉን ሰጥሻለሁ። እኔ እንግዲህ ቲጂ ሁማኒቴሪያን ኤድ ማለት በእርግጥ ቲጂ ሳይሆን ዋናው ዲሴምበር ቴን ቲጂ ሁማኒቴሪያን ኤድ ነው የሚባለው። ዲሴምበር ቴን ማለት በራሱ ብርቱካንን ነው ቁጭ የሚያደርገው። ዲሴምበር ቴን ቲጂን አደለ የሚወክለው፣ እኔን አደለ የሚወክለው። ዲሴምበር ቴን የሚወክለው እንደ ብርቱካን ያሉ ሰዎችን ነው በማንነታቸው የሚጠቁ ያለምንም ምክንያት እንደዚህ አይነት ጥቃት የሚደርስባቸው መታሰቢያ እንዲሆን የሰጠሁት ነው። ዲሴምበር ቴን ቀኑ ለእኔ ሲሰጠኝ የነዚህ አይነት ሰዎች እንዲታሰብ፣ የነዚ አይነት ሰዎች እንዲታወቁበት፣ መፍትሄ እንዲፈለግላቸው የተቋቋመ ድርጅት ስለሆነ ዲሴምበር ቴን ብርቱካንን በቅድሚያ ሰጥቶ ትልቅ ነገር ማለት የሚችለውን ያህል ድጋፍ እንደሚያደርግ ነው በዚህ አጋጣሚ የምናገረው። ግን ይህን ዲሴምበር ቴን ማለት አንድ ሰው መሆን የለበትም። ዲሴምበር ቴንን የሚያግዝ አንድ ሰው ሳይሆን ብዙሃኑ በእነዚህ የተቆጡ ሰዎች የእነሱ ስም ስያሜ ስለሆነ ብርቱካን ዲሴምበር ቴን ነች። እዚህ እያንዳንዱ ሰው ዲሴምበር ቴንን ለመርዳት ከጎን የሆናቸው እችን ልጅ ወደ አሜሪካም ሆነ ወይ ወደ ሌላ ሀገር ወጥታ ታክማም ብዙ ነገር መንፈሳዊ ሁሉን ነገር ተደርጎላት ለእሷ ብቻ ሳይሆን ለቤተሰብ እንድተርፍ ማድረግ ስለሚቻል እሷም ትልቁን አስተማሪ ስለምትሆንልን ሁሉም ሰው አደራ ምለው አግዙ። ዲሴምበር ቴን ነው እና አሁን በተለያየ መልኩ ለምሳሌ ባንክ አካውንት የተከፈታ አይለ ያን ገንዘብ ከመላክ መቆጠቡ ይሻላል ያለው ምክንያቱም አንድ ነገር የተጠራቀመ ነገር ሆኖ እቺ ልጅ ዘለቄታዊ መፍትሔ እስካልተገኘ ድረስ በየቦታው ገንዘብ ተበጣጥሶ የሚሰጣት እሷን ህይወቷን ይቀይራሉ እያላስብም ማለት መንፈሷን ያን ያህል ይቀይራሉ እያላስብም። ለዚህ ሁላችንም አንድ ሁነን ዲሴምበርቴን ላይ ብርቱካንን በማሰብ በዲሴምበርቴን ላይ የምትችሉትን ያህል የእርዳታ አድርጋችሁ እሷን ወደ ህይወት ወደ ትልቅ ነገር እንቀይራት ነገ ብርቱካን ዲሴምበርቴንን እየዘከረች ለተጠቁ ሴቶች በእሷ መልኩ ያለፉ ሰዎችን እንደምትረዳ ደግሞ እርግጠኛ ነኝ በትክክል ትልቅ መልእክት ነው። ከዚህም በፊት በብዙ እርዳታ እናውቅሻለን፣ አለም ያውቅሻል። እውነት ለመናገር ለብዙዎች እየደረሽ ነው። አሁን እንዳልሽው ደግሞ ቲጂ ሁማኒታሪያን ኤድ ማለት ብርቱካንን የሚወክል ወይም እንደ ብርቱካን አይነቶች ብዙ ሴቶች እህቶቻችን፣ እናቶቻችን በአጠቃላይ እነሱን የሚወክል ስለሆነ ሁላችሁም በዚህ እርዳታ እንድትሳተፉ የምጠሪያን ያቀርባለሁ። እንግዲህ በመጨረሻ ይህንን በጣም ልብን የሚሰብር ድርጊት ወዲያው እንዳየሽ በተሰበረ ልብ በእውነት እንቅልፍ ነስቶሽ ለመርዳትም ሆነ ለማሳከም ፈቃደኛ በመሆንሽ እኔ ከልብ አመሰግንሻለሁ ቲጂዬ። እንግዲህ ቲጂዬ እኔን ጥያቄ ጨርሻለሁ። በጣም አጭር ጊዜ ስላለሽ፣ በሌላ ጊዜ በሰፊው እንገናኛለን። በመጨረሻ ማስተላለፍ የምትፈልጊው ወይም ቀር የምታየው ሀሳብ ካለ ድል እንሰጥሻለሁ። አሁን ወደ አትላንታ እየተጓዝኩ ነው። ወደ ሌላ ስራ እየቀጠል ነው ማለት ነው። ዲሴምበር ቴንን ሁላችውም ሁላችሁም እንድታቁልኝ ደስ የሚለኝ ዲሴምበር ቴን ትግስት ወይም ቲጂ ሁማኒታሪያን ለማስተዋወቅ ሳይሆን ዲሴምበር ቴን ለነዛ ምስኪን ሰዎች የተቋቋመ ድርጅት ስለሆነ እነሱን የሚያስታውስ ትልቁ ድርጅት ስለሆነ ሁላችንም ለዚህ ድርጅት የምችለውን ያህል ብትረዱ ይሄ ድርጅት ትልቁን ቦታ ይዞ እነዚህን አይነት ሰዎች ችግር ይቀስፋል ብዬ አምናለሁ። ማድረግ፣ ማየት፣ መሆን የተለያዩ ነገሮች ናቸው። መናገርና ማድረግ በጣም የተለያዩ ናቸው። እኔ ሁሌ ሁሉ ሰው እንደሚያቀኝ ድርጊትን አስቀድማለሁ። ንግግር ሳይሆን ድርጊትን አስቀድማለሁ። ስለዚህ እንኳን የተናገርኩት ተናግሬ አይደለም ገና ሳልናገር ስለሆነ ድርጊቶችን ማደርግ እግዚአብሔር ይመስገን እና ለዚህ ለሚቀጥለው መንገዴ ብርታቱን እንዲሰጠኝ ጽኑ አላማዬን ሁሌም እንደዛ አድርጌ እንድኖር እግዚአብሔር ሁሌም አይለይ ነው እና ሁላችሁም ከጎን የሆናችሁ አይዞች ናችሁ። እኔ ስራዬን ሁሉ ነገሬን ትቼ ወደዚህ ገብቼበታለሁና እግዚአብሔር እንግዲህ እግዚአብሔር ይባርከሽ ቲጂዬ። ቆይታሽን ደሞዛ እየተባረከ ያደርግልሽ። የአሰብሽውሉ ይሳካልሽ። በሌላ ጊዜ በሰፊው እመጣለን። ጊዜሽን ስለሰጠሽኝ አመሰግናለሁ። መልካም ጉዞ። ከወደ አሜሪካን ካሊፎርኒያ የተሰማ መልካም ዜና በእህታችን ብርቱካን ላይ የደረሰው ግፍና መከራ እጅጉን እንቅልፍ ነስቶኛል ትላለች የሁላችንም የኢትዮጵያውያን እህት የሆነችው ትግስት ፈረደ። በበጎ ስራዋ ለረጅም ዓመታት በሀገሯ ትምህርት ቤትን፣ ገዳማት ውስጥ የአባቶችና እናቶችን ማረፊያ አስገንብታለች። ባሳደገቻቸው ኢትዮጵያውያን ምስኪን ልጆች ላይ በትምህርታቸው ብዙ ኢንቨስት አድርጋ ብዙዎችን ወደ አሜሪካ ለተሻለ ትምህርት አምጥታቸዋለች። በስደት በሰው ሀገር በችግር ለሚሰቃዩ እህት ወንድሞች የድጋፍ እጆቿን ዘርግታል። በቅርቡ ቲጂ ሂማኒቴሪያን ኤድ በስሟ ከፍታ በሙሉ ጊዜዋ ወገኖቿ ላይ በመስራት ላይ ነች። የሁለት ልጆች እናት ታታሪዋ ባለሀብት በሆሊውድ የአሜሪካን የፊልም ኢንዱስትሪ መንደር ስሟ ከፍ ብሏል። ዲሴምበር ቴን ቲጂ ሁማኒቴሪያል ዴይ ተብሎ ቀኑ በስሟ ታስቦ ይውላል። ብዙም ያላወደስናት ኢትዮጵያዊቷ ባለደግልብ የብርቱካን ህይወት መለወጥ ወደ ተሻለ ማንነት ማምጣት ቀጣዩ ስራዬ ነው ትላለች። እናንተ ደጋግ ኢትዮጵያውያን በብርቱካን የህይወት ፈተና ግፍና መከራ ያዘናችሁ በሙሉ የብርቱካንን ትክክለኛ ኢንፎርሜሽን አድርሱኝ ትላለች። ምናልባትም በአጭር ጊዜያት ውስጥ ወደ ሀገር አሜሪካን እንድትመጣና የተሻለ ሕክምና ትምህርት፣ እና ህይወትን እንድትጀምር የእኛን ትብብር ትሻለች እና ምስኪኗን ታገኟት ዘንድ እንማጸናለን። ቲጂ ሂዩማኒቴሪያን ኤይድ ኤልኤ ካሊፎርኒያ፣ መልእክቱን ሼር በማድረግ አድርሱልኝ።